ይኸው ልብ ያለው ልብ ይበል፣ አእምሮ ያለው ያስተውል። ይኸው ያነበብኩትን ይዩ። ማርያምና መስቀሉ የስላሴ አካል ሆነው ገብተዋል በኦርቶዶክስ ትምህርት እንዴት አትሉኝም? ይኸው እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። ኦኬ፣ መስቀሉ ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ አይለይም አለ። ይሄ ብቻ ቢሆን በቂ ነበር። አረ እንደዚህ ይላል። እንዲሁም ይልና መድኃኒታችን አለ ኢየሱስ ክርስቶስን መድኃኒታችን ኢየሱስ ክርስቶስ እሺ፣ ከእናቱና ከማርያም ማለት ነው ከመስቀሉ ጋራ ሶስትነታቸው ትክክል ነው። ዋይ ዋይ ዋይ ኢየሱስ ማርያምና መስቀሉ ትክክል ናቸው። ትክክል ማለት እኩያ አምሳያ ማለት ነው። ትክክልን ነግሬያቸዋለሁ አይደል ቅድም። ትክክል ማለት በኦርቶዶክስ ራሱ ተርሚኖሎጂ ራሱ አብ፣ ወልድ፣ መንፈስ ቅዱስ ትክክል ናቸው ስንል በተደጋጋሚ ትሰማላቸው አ ኦርቶዶክስ ያን ሲሉ ሰምታችኋል። ያለመበላለጥ፣ ያለመቀዳደም፣ ያለመለያየት ማለት ነው። ትክክል ማለት እኩል አምሳል ማለት ነው። ኦኬ ወልድ እዚህ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ይላል። እግዚአብሔር ግን በመጽሐፍ ቅዱስ ላይ እኔን ከማንስ ጋር ታስተካክሉኛላችሁ? እያለ በተደጋጋሚ ይናገራል። ለእስራኤላውያን ሕዝብ ታስታውሳላችሁ። ከዛስ ይኸው ሶስት ይኸውላችሁ፣ አንድ ኢየሱስ ክርስቶስ መድኃኒታችን ጌታችን፣ እሺ ማርያም፣ መስቀሉ ሶስትነታቸው ትክክል ነው፣ እኩል ናቸው። ስለዚህ ስላሴ አብ፣ ወልድ፣ መንፈስ ቅዱስ አለ፣ ማርያምና መስቀሉ ተጨመሩ፣ ትክክል ናቸው ከኢየሱስ ጋር። ስለዚህ የስላሴ አካል በኦርቶዶክስ አምስት ነው። ይኸው እንደዚህ ይላል። ከዛ እንዲህ እናምናለን ይላል። ዋው እንዲህ ነው የሚያምኑት እናመልካለንም፣ ይላል። ኦ እንዲህ ነው የሚያመልኩት። እንዲህ እንናገራለን ይላል፣ እንዲህ ነው የሚናገሩት። እሺ፣ እናመሰግናለንም፣ እንዲህ ብለው ነው የሚያመሰግኑት። አብ ወልድ፣ መንፈስ ቅዱስ፣ ማርያም፣ መስቀሉ ብለው ማለት ነው። እሺ፣ ከዛስ እንዲህ የሚያምን ይድናል። ኦ ያመነ የተጠመቀ የሚለው ነገር ይውላችሁ፣ ያመነ የተጠመቀ የሚለው ማስክ ነው። አሁን ለነሜሪ የሚነገራቸው ነው። ይው እንዲህ የሚያምን ይድናል። ምን ብሎ የሚያምን ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው፣ እኩል ናቸው ብሎ ሚያምን ሰው ከአብና ከመንፈስ ቅዱስ ጋር አይለያይም። መስቀሉ ብሎ የሚያምን ሰው እሺ፣ እንደዚህ ሚያምን ይድናል። እንዲህም የማያምን ይደየናል፣ ይፈረድበታል። እንዲህ ሚያምን ዋይ ሃይማኖት ነው። ይሄ በነገራችን ላይ ሃይማኖት አሁን እነዚህ ናቸው ወንጌል አማኞችን ሊተቹ የመጡት። እሺ ያነሳቸውን ፖይንቶች እመጣበታሉ። አንድ ጨምር ነበረ ሊያስቆምኝ ስለሚችሉ በኋላ አነሳለሁ። ጊዜ ካለ እሱ የሚቀጥል ከሆነ ቀጥላለሁ። ሌላኛው ላይ ያለው ማለት ነው። ኢሴንሻል በሆነ መሰረታዊ ዶክትሪን። ቆይ ቆይ ናቲ፣ እኔ ሳት ነው አልጨርስኩም። ወደ በኋላ እመጣለሁ። ሌላ የሃይማኖት መጽሐፋቸው ላይ ያለውን በኋላ አነሳለሁ። አሁን ስላነሳቸው ነገሮች፣ ናቲ ስለተናገራቸው ነገሮች ልናገር። ምን አለ? በኢየሱስ ብቻ ሚል አለ። የካውንስሉ መግለጫ ላይ ትክክል፣ በኢየሱስ በማመን የሚለው አለ እኛም እኮ በኢየሱስ በማመን እንደሚዳን እናውቃለን አለ ውሸት ውሸት ካውንስሉ ላይ ዌብሳይቱ ላይ ያነበብ ነው ሜሪዬ ቅድም እኔና አንቺ ህዝቡ ላይ ያነበበው በኢየሱስ ክርስቶስ በማመን የዘላለም ህይወት ይገኛል አይደለም ወይም ደግሞ ድነት የሚገኘው በኢየሱስ ክርስቶስ በማመን ነው አይደለም የሚለው ድነት የሚገኘው በኢየሱስ ክርስቶስ በማመን ብቻ ብቻ ነው ብቻ ብቻ የሚል ነገር ተጠቅሟል እነሱስ ብቻ አይሉ ምነናቴ ካለ ብቻ ይበል። ዛሬና በቃኛ ንሳ እናስገባዋለን። አሁን በኢየሱስ በማመን ብቻ ነው የዘላለም ህይወት የሚገኘው ይበል። ካውንስሉ በኢየሱስ በማመን ብቻ ነው የዘላለም ህይወት የሚገኘው ብሏል። ስለዚህ ውሸት፣ ሌላ ማጭበርበሪያ መንገድ ነው። እሺ፣ የንስሐ አባት አላቸው መካነ ኢየሱሶች ብለዋል። ኦ፣ ውሸት ቢግ ላይ እንዴ አንድ ሺ ስድስት መቶ ሰው እያለ እንዴት ይዋሻል? ሜድዬ የንስሐ አባት የሚለው ምኑ እንደሆነ ታቃለሽ? ቀይሳላ አደለ መካነ ኢየሱስ ሄደች ታቃለሽ? ለምሳሌ እነ ቄስ ጋቤ መካነ ኢየሱስ ኮልፌ መካነ ኢየሱስ ላይ መጨረሻ ላይ ቡራኬ ይሰጡ አደለ? እጆቻችሁን አንሱ፣ እግዚአብሔር ይጠብቃችሁ፣ ፊቱን ያብራላችሁ ይላሉ አደለ? ሲዘጉ። እሱን ነው የንስሓ አባት ሚልሽ። ጌታ ኢየሱስ ምስክሬ ነው። እሱን እኮ ነው። ኦኬ ቡራኬ ይሰጣሉ አደለ? ቄሶቹ። እሱን የንስሓ አባት አላቸው የሚለው ውሸት፣ ውሸት፣ ውሸት። በውሸት ላይ ውሸት፣ በውሸት ላይ ውሸት፣ በውሸት ላይ ውሸት። አቤት መካነ ኢየሱስ ዘንድሮ እንዳልተዋሸባት የለም። እሺ ሌላ ደግሞ ሚንስ ኦፍ ግሬስን ትርጉሙን ካላወቅከው እምነት መፍጠሪያ ነው ምናምን የሚለው ነገር አልክ። አይ ትርጉም አሁን አንተ ለእኔ ሚንስ ኦፍ ግሬስን ሚንስ ሚንስ ነው እያልኩ እያስተማርኩ ለአንተ ወዲያው ደግሞ ቀልበኔ ልታስተምር ትበቃለህ። ሚንስ ኦፍ ግሬስ ማለት ግሬሱ የምንቀበልበት ነው። ከዛ በኋላ ግን አንድ ናቴ ያመነው ነገር፣ ይህን ቪዲዮ ሪከርድ ያደረጋችሁ ሰዎች እፈልገዋለሁ። ሚንስ ኦፍ ግሬስ ነው ብሎ ነው የሚያምኑት። ትክክል ናቸው። ጸጋው ነው እኮ ሚያድ ነው ብለዋል። ናቲ ጸጋ እንደሚያድን አምኗል። ኦኬ፣ በጸጋ ነው ሚዳ ነው፣ በጸጋው ብቻ ነው ሚዳ ነው ብሏል። ስለዚህ በጥምቀት እንደሚዳን አያምንም ማለት ነው ናቲ። ሚንስ ኦፍ ግሬስን ከተቀበለ፣ ኦኬ፣ ያው ግሬሱ የሚመጣበት መንገድ ነው ብሎ ሚያምን ከሆነ እና በቀጥታ ራሱ ጥምቀቱ አይደል ለሚያም ነው ሚያድ ነው ራሱ የጌታ ራቱ አይደል ለሚያድ ነው። ነገር ግን በጌታ ራት በኩል አማካኝነት ጸጋን እንቀበላለን፣ በጥምቀቱ አማካኝነት ጸጋን እንቀበላለን፣ ግን ጥምቀት አያድንም። የጌታ ራት አያድንም ብሎ የሚያምን ከሆነ ወደ በኋላ እንመጣበታለን። ኦኬ እምነትን ይፈጥራል። ግን የእነሱ ትምህርት ነው። ማታቀውን አትቀባጥር። እኛ ላይቭ ላይ ገብተን ከናቲ ጋር ሰርት ብዙ ጊዜ ተነጋግረንበታል በዚህ ጉዳይ ላይ ማለት ነው። ናቲ ራሱ አስረድተዋል። መካነ ኢየሱስም ሉተራውያንም ቃሌዎትም ሁሉም ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ ቅድም አሳየን፣ ኦፊሻል ዶክመንታችንን አሳየን። ሰው ሚያምነው ሚድ ነው በምንድን ነው ብለው ያምናሉ በክርስቶስ ኢየሱስ በማመን ብቻ ይድናል ሰው ብሎ ያምናሉ። እነማ መካነ ኢየሱስ ሉተራን፣ ቃለ ሕይወት፣ የኢትዮጵያ ወንጌላውያን አማኞች በሙሉ ይህንን ያምና በዚህ እናምናለን ብለው ፈርመዋል ፈርመዋል ፈርመዋል። መተዳደሪያ ደንብ ላይ ነው ያለው። በነገራችን ላይ ኢሴንሻል ዶክትሪን ነው። እንደዛ ያላመነ ሰው ጭራሽ አባልም መሆን አይችልም። መስራቿ መካነ ኢየሱስ ነች እንግዲህ። ሉተራን መስራቾች ናቸው እንግዲህ። ለዘመናት የተቀጠፈውን ውሸት እናፈርሳለን። መካነ ኢየሱስና ሉተራን ላይ እነሱ ሚያምኑት በኢየሱስ ክርስቶስ በማመን ይዳናል ብለው ነው። ጥምቀት ያድናል ሲሉ እነሱ ነገር ያለው ቅድም እምነት ይፈጥራል ብለው ነው። እኔ ቃል እምነት ይፈጥራል እንደምል እነሱ በቃልም ነው በሳከርመንቱም በኩል ነው ብለው ነው ሚያምኑት። ኦኬ፣ ሚያድነው ግን እምነቱ ነው ብለው ነው የሚያምኑት። ስለዚህ አታጭበርብሩ። በመካነ ኢየሱስ ትከሻ ላይ ተቀምጠን እናምልጥ አትበሉ። የራሳችሁን ትምህርት ተከላከሉ። ቀን ሙሉ መካነ ኢየሱስ መካነ ኢየሱስ ብላችሁ ስትሰብኩ እኛ ደስ ይለናል። አክቸዋሊ ናቴ እንደነገራችሁ መካነ ኢየሱስና ሉተራን እውነተኛ አስተምሮት እንዳያላቸው ናቸው ብሏል። ወደዛ ሂዱ፣ ጌታን ተቀበሉና መካነ ኢየሱስና ሉተራን ሂዱ። የእግዚአብሔር ቤተክርስቲያን ናቸው። ስለዚህ ወደ እነሱ ሂዱ፣ አምልጡ። ሌላ ያነሳው ምንድን ነው ያለው ልዩነት በካውንስሉ ስር ያሉ ሰዎች ልዩነት ያላቸው አለና አንዱ ምናምን ብለው ለምሳሌ አንድ ፓስተርን ጠቀሰና እንደዚህ ብለው ያምናል አለ ረ ረ ናቲ እዚሁ ቲክቶክ ከእናንተ ጋር አብሮ የሚያገለግለው ዳቆን ስኬል እሱ አይደለም እንዴ ዳቆን እስኪያስ ነው እስኬል እናንተ የምታውቁት ማለት ነው በቀደም እያለቀሰ የሚያስታርቅ የነበረው እንትና ሲጣሉ ማለት ነው እነ አክሊል ሲጣሉ እሱ አይደለም እንዴ ማርያም ከሌለች ስላሴ የለችም ያለው እንዴ እሱን አይደል እንዴ? ነልደ ተቃል ተቃወሙት የነበረው እዚሁ አብሯችሁ የሚያገለግለው ዳቆን አይደል? ማርያም ከሌለች ስላሴ የለም ብሎ ያላችሁት። እርስ በርስ ስትቀጣቀጡ አይደለም እንደ የምትውሉት። ማርያም ጥንተ አብሶ አለባት የለባትም? እሺ ኖ ኖ ኖ እንዳውም ማርያም እሱ እኮ ነው። ወደ ዋናው እንምጣ። ሁሉ ሰው ድኖ አልዳነም? ኢየሱስ ሲሞት ሁሉ ሰው ከአዳማዊ ማንነቱ እኮ ነፃ ወጥቷል። እርስ በርስ በነገረድነት ላይ ስትቀጣቀጡ አናቅም። ከነዲህ በኩ ሁሉ ጋር እስካሁን ጦርነት ላይ አይደላችሁም ሁሉ ሰው ድኗልና ሁሉ ሰው አልዳንም አደል የምትሉት? ኢየሱስ መጥቶ ሲሞት ሁሉም ያመነበትም ያላመነበትም ከአዳማዊ ማንነት ነጻ ወጥቷል አሉ። እናንተ ደግሞ አክ የሚሞራው ክንፍ ደግሞ አረበ ፍጹም ክርስቶሳዊ ማንነትን ሳይለብስ አዳማዊ ማንነቱን አይጥልም ብላችሁ በነገረ ድነት ላይ ስትቀጣቀጡ አደል የምትሉት? ቸርች ፋለብል ናቸው አደለም ብላችሁ ይኸው አሁን ድረስ አንተ ላይ ጦርነት እየተከፈተ አደለም? እ ፋለብል ነች ብለህ ነው የምታምነው አንተ? እግዚአብሔር ይስጠኝ፣ እኔ አስተምሬ ማለት ነው። እሱንም ሎካሏት ተሳሳታለች ኢንተርናሽናሏት አታሳስትም አልክ። እኔ በቦርድ ካስተማርኩ በኋላ እንደሱ ሱብለ ሀቅ የመጡ ቋይቋ መጀመሪያ አለመጀመር ነበረ። ሌላ እንግዲህ እንዳልኳችሁ የእነሱ በአንድ ቤተክርስቲያን ውስጥ ነው። አንድ ቤተክርስቲያንን ብለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እራሱ ዲያቆን እስኬል ሃያ ምናምን ሊቃውንት ጋር ደወልኩና አለ። እዚሁ ላይ ላይ ማለት ነው ሰምታችሁታል። ሃያ ምናምኑም የተለያየ ነው አለ። የተለያየ ነው ሚያም ነው እንዴት ነው የምናስታርቀው? አለ እና አክሊል በተጣሉ ጊዜ ከነዱ ይበቅ ሁሉ ጋር ማለት ነው ሃያ አንዱም ሊቃውንት የተለያዩ ናቸው አለ። ባስተምሮት ላይ እንግዲህ ሀያ አንድ ሊቃውንት ደውሎ ያልተስማሙ ሀያ አንድ ሊቃውንት የማይስማማበት ቤተ እምነት ቁጭ ብሎ ነው እንትና የሚባል ፓስተርና የፍሬ የሚባለው የተለያየን ሀሳብ ነው ያላቸው የሚለው ማለት ነው በጣም እኮ ነው የሚያስቀው። ሌላው ለመጨረሻ ጊዜችን ላንሳ ወደ ቤተክርስቲያን ሰው የሚጨምረው ጥምቀቱን ከተጠመቀ በኋላ ነው ወይም ደግሞ በጥምቀቱ ነው ብሏል። ቅድም አሳይቼ አለው ሰው ሲያምን የእግዚአብሔር ልጅ ይሆናል። ሰው ሲያምን ከዘላለም ሞት ወደ ዘላለም ሕይወት ይመጣል ብለውን፣ መካነ ኢየሱስ፣ ቃለ ሕይወት፣ ሉተራን፣ የኢትዮጵያ ወንጌል አማኞች በሙሉ ዶክትሪናችን ይሄ ነው ብለው አሳይተዋል። ስለዚህ አይደለም፣ እኔ ከእናንተ አውቃለው። መካነ ኢየሱስ እባክሽን ልዩነት አለኝ በይ የምትለው ነገር አልገባኝም። ይኸው እነሱማ የተፈራረምንበት ሰነድ ይኸው ነው ብለው አስተምረዋል። ስለዚህ በዚህ ላይ ጨርሳለሁ። ስትመጣኛ ላይ በሚቀጥለው አስር እጥፍ ሆኜብህ እመጣለሁ፣ እሺ።